ስፖርት ከምግብ በላይ በጣም አስፈላጊ ነገር። ስፖርት ትወዳለህ ማለት ነው? እንዴታ! ታዲያ ምን ነው፣ ጫማ ተለየብሽ? ገልብጭ አርገው ይወልሽ። ስፖርት የሚጠላ ፖለቲከኛ ብቻ መሆን አለበት። እንዴ ፖለቲከኛ ምኮ ሰው ነው፣ ለምን ስፖርት ይጠላል? እንዴ ፖለቲከኛ ሀያ አራት ሰዓት ሙሉ እኮ ስራው ሴራ ነው። ለሰከንድ ትንሽ ረፍት ቢያገኝ በጠላቶቹ ነው ተጠልፎ የሚጣለው ይህን ያህል አዎ እንዴ አንቺ የምነግርሽ እንቅልፍ እንኳን ተኝቶ ሴራ ነው የሚያለው አገሩን እንደዚህ መሆኑን አላውቅም ነበር አሁን ይኸውልሽ ይልቃል ንገር አንቺ ከእኔ ጋር ሁኜ እንጂ እውቀት ላይሽ ላይ ነው ማፈስብሽ ይልቅ ይኸውልሽ አንቺ ሩጪ እዛች ጋር አረፍ ብለን እናውራ ምን ነው